ነገር ሲደበቅ ነው መፍትሄ የማይገኝበት ደረጃ። ስወጣ ሽንቴን ያመልጠኛል፣ ሳስል ሽንቴን ያመልጠኛል። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቼ፣ ኮምብ ድጋሚ ወደዚህ ቻናል መጣችሁ። የኔ ፕሮግራም ሁልጊዜ ሆርሞን በተመለከተ የማውቀውን የማሳወቅበት ፕሮግራም ነው። የኔን ድምፅ ላልሰሙ አሰሙልኝ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልሰሙ የኔን ድምፅ እንድታሰሙልኝ በትህትና ጠይቃለሁ። አብራችሁ ይቆዩ። ታስነጥስ ሽንታ ያመልጠኛል፣ ደረጃ ስወጣ ሽንታ ያመልጠኛል፣ ስቅ ሽንታ ያመልጠኛል፣ ስዘል ሽንታ ያመልጠኛል። ምንድነው ችግሬ? ሰውነቴ ላይ የተለያዩ ነገሮች እየተፈራረቁ ነው። ስቦ ኮንትሮል ማድረግ የሚያቅትን ሽንታችንን ሉዝ የምናደርግበት ምክንያት ምንድን ነው? ይህ ሁላ ነገር ከሆርሞን ጋር የተገናኘ ነው። ፕሮጀስትሮን፣ ኤስትሮጀን፣ ቴስቶስትሮን የሚባሉ ሶስት በጣም አስፈላጊ የሆኑ ሆርሞኖች በሰውነታችን ውስጥ አሉ። ስሜያችን በገፋ ሚኖፖዝ እንገባ የመጀመሪያው ሆርሞን ፕሮጀስትሮን የሚባለው ሆርሞን መውረድ ወይም ደግሞ ከሰውነታችን ላይ ማነስ ይጀምራል። ይሄ ፕሮጀስትሮን የሚባለው ሆርሞናችን የተለያዩ ሲምፕቶሞችን ይዞብን ይመጣል። አናቀው? ቀስ እያለ ነው ስቴፕ ባይ ስቴፕ የሚሄደው። ኤስትሮጂን ሆርሞናችን እና ፕሮጀስትሮን ሆርሞናችን በጣም አስፈላጊ የሚባሉ ለሴቶች በጣም አስፈላጊ የሆኑ ሆርሞን ሲሆኑ ሁለቱም ተደጋግፈው የሚሰሩ ሆርሞኖች ናቸው። እረጣ ላይ ወይም ደግሞ ቅድመ እረጣ ላይ ስንገባ ሰውነታችን የተለያዩ ሳይኖች ያሳየናል። ይህን የምነግራችሁ የማታቁ ምን ሰውነታችሁ ለምን እንደሚፈጠር ለምንስ ይሄ ነገር እንደሚፈጠር ብዙዎቻችን ልንረዳው እንችልም። ይሄ ደግሞ በብዙ በዶክተሮች ተፈጥሯዊ ነገር ነው ተብሎ ስለሚታሰብ እንደቀላል ይታያልና እንደ ቀላል ይታለፋል። ስንቶቻችንን ሰውነታችን ላይ ያለውን ሲምፕቶም የምናውቀው ስንቶቻችንንስ ሐኪም ጋር ሄደን ያለብንን ችግር ሽንት ችግር አለብኝ ብሎ ደፍሮ ዶክተርን ነው። ይሄ የማይወራ ወይ የሆነ ነው የሆነ የማይወራ ነገር ተብሎ ስለሚታሰብ ማናችንም ደፍረን ወደ ዶክተር ሄደን ይህ ነገር አንናገር። የኔ ፕሮግራም ጊዜ ነው የሚባለው ፕሮግራም እኔ ጋር ታቦ የሚባል ነገር የለም። ነገር ሲደበቅን መፍት መፍቴ ነገርን ይሄ ነው ችግር አለብኝ። ይሄ ችግር አለብኝ ብለን ስንናገር እና ስናወራ እንደ ኖርማል ይሆናል። መደረግ ያለበት ነገር ምንድነው? ከነውርነት ወይንም ደግሞ ከታቡ ቶፒክ እንደዛ ነገሮች መውጣት መቻል አለባቸው። በጣም ብዙ ሴቶች ይቸገራሉ። ይሄ የሚመጣበት ምክንያት ምንድን ነው ብለን ራሱ እራሳችንን አንጠይቅም። እንደቀል ቀስ በቀስ ስቴፕ ባይ ስቴፕ በአንዴ የሚከሰት ነገር አይደለም። ስናስነጥስ ስነጥስ እንዳልኳችሁ፣ ስናስነጥስ ሽንታችን ያመልጠናል። ደረጃ ስወጣ ሽንቴን ያመልጠኛል። ታስል ሽንቴን ያመልጠኛል። አስባችሁ ታውቃላችሁ? አይዞሽ፣ አንቺ ብቻሽን አደለሽ። በጣም ብዙ ሴቶች ይቸገራሉ። ትልልቅ ሰዎች ላይ ብቻ የምናይ ይመስለናል። ትልልቅ እድሜ የገፋ ሰዎች ላይ ብዙ ጊዜ ስናይ ዳይፐር ያደርጋሉ የተነሳው ነው እዛ ላይ የደረሱት ምንድን ነበር ችግራቸው? ለምንድን ነው እንደዛን ነገር መከናል? ሴቶች ላይ በጣም ሲወንድ፣ ወንዶች ላይም አለ። የቴስቶስትሮናቸው በወረደ ቁጥር ፕሮስታታ የሚባለው እንደዛን ችግር ወንዶች ላይ አለ። ግን አሁን ራሳችንን ካላዳመጥ የኛ እጣችን ወይም ደግሞ እኛ የምንደርስበት ቦታ እነዛ አረግቶች ጋር ነው። ዳይፐር አድርገው የሚተኙት ዳይፐር አድርገው የሚዘዋወሩት ምንድን ነው ችግሩ? ሽንት የምንይዝበት ፊኛችን ሆርሞን ነው። ሁሉ ነገር ኮንትሮል የሚያደርገው ሆርሞናችን፣ ነርቫችንን ማስላችንን እና ብሬናችንን ኮንትሮል የሚያደርግ ሆርሞናችን ነው። ከተወሰነ እድሜ በኋላ ወይ ሜኖፖዝ ላይ ስንገባ ይሄ ከብዙዎቹ አንዱ ሲምተም ሽንትን ኮንትሮል አለማድረግ ነው። በቀስ ነው የሚመጣው። ስለዚህ ምንድን ነው ማድረግ ያለብን? አሁን ነው መስራት ያለብን። አሁን ነው ራሳችንን ማዳመጥ መቻል ያለብን። የተለያዩ የስትሬስ ኢንኮንቲኔንት ወይም ደግሞ ኢንኮንቲኔንሶች አሉ። በጣም ብዙ ናቸው። ሴቶች ላይ ግን በጣም በብዛት ሀፕን የሚያደርገው ስትሬስ ኢንኮንቲኔንት የምንለው ፕሬዣር፣ ሰውነታችን ላይ ፕሬዣር በመጣ ቁጥር ወይም ልክ እንደ ማስነጠስን እንደ መሳልን እንደ መዝለልን እንደዚ ነገሮች ሲመጡ ሽንታችን ያመልጠናል። እንደቀል እናየዋለን። ከዛ ነገሩ እየበዛ ይመጣል። ከዛ የሌን ነው የምንገኘው፣ እነዛ አሁን አሮጊቶቹ ዳይፐር አድርገው የሚዞሩት አሮጊቶች ላይ እዛ ላይ ነው የምንገኘው። እንደዚህ አይነት ነገር ሲምተም ስታዩ ና ሰውነታችሁ ላይ ሲቀያየረው ስትሰሙ፣ ወዲያው እራሳችሁን እያዳመጣችሁ ሐኪምን ማማከር ምንም የሚያስፈራ ነገር የለም። በጣም ብዙ ሴቶች ችግር አለባቸው ደፍሮን ወደፊት መምጣት ስለሚፈሩ ነው ነውር ነው። እንዴት ሽንቴ ሽንቴ ያመልጠኛል ብዬ እንዴት እናገራለሁ? ይሄ ታቡ የሆነ ቶፒክ ነው እንዴት ይወራል? እንደዛ መሆን የለበትም። ሴቶች መረዳት መቻል አለባቸው። እንደዚህ አይነት ነገር ዶክተርን ደፈር ብሎ መናገር፣ ማማከር፣ ቴራፒዎች አሉ። አሁን ካወቅነውና አሁን ችግሩን ከሰማን አሁን ሰውነታችንን ምንድን ነው ብለን ካዳመጥነው መፍትሄዎች አሉ። የሚቀባ የሆርሞን ቴራፒ ሎካል ማለት እዛው ላይ የሚመርወጥ ሳይሆን ብልታችን ላይ የሚቀባ ኤስትሪዮል የሚባል ክሬሞች አሉ። እና ይሄ ነገር መፈታት የሚችል ነገር ነው። ዋናው ግን እንደዚህ አይነት ነገር ችግር አለ፣ ራሳችሁን ማዳመጥ መቻል አለባችሁ። ሜኖፖዝ ላይ ስንገባ እንደ ኖርማል ስለሚታይ ነገሮች ሁላ ሲምፕተማችን ኖርማል ነው ተብሎ ስለሚታሰብ አይወራም፣ ወይም ደግሞ ነውር ነው አይወራም ተብለን ነውር ነው እንዴ፣ ሽንት ያመልጠኛል ብዬ እናገራለሁ። ይሄ ሁሉ ሁሉ ሴት ላይ ያለ አይመስለንም። እያንዳንዱ ሴቶች በጣም ብዙ ሴቶች በሚዛን ችግር ይጠቃሉ። እና እራሳችሁን ማዳመጥ አለባችሁ። እንደዚህ አይነት ችግር ካለብን ወደ ዶክተር ጋር ሄደን ያለብን ችግር ነው ማለት፣ መፍትሄ አለው። ለሁሉ ነገር መፍትሄ አለው። ሆርሞኖች አሉ። ሆርሞን ብዙ ጊዜ የሚያስፈራ ነገር ሆርሞን ሲባል በጣም የሚያስፈራ ነገር አድርገን ነው የምናየው። እና ነገር ግን በባዮ አይደንቲካል ሆርሞን ቴራፒ ካደረጋችሁ ምንም የሚያስፈራ ነገር የለም። ምን ነው በርስ ኮንትሮል ተወስዶ አልነበረ? ምን ነው በርስ ኮንትሮል እንወስድ አልነበረ? እሱ ሆርሞን ነው ተብሎ እየተነገርን ራሱ የበርስ ኮንትሮል ወስድ ነበረ። አሁን ግን በባዮ አይደንቲካል ሆርሞኖች እንደዚ አይነት ቴራፒዎች ይሰጣሉ። እና ይሄ ራሱ ሜኖፖዝ ስንገባ የሚመጣው አንድ ሲምተም ነው። ራሳችን እያዳመጠ ያለብንን ችግር ሳንፈራ ዶክተርን እየተናገረ አሁን ራሳችን ላይ መስራት መቻል አለብን። በኋላ እንደ አሮቢቶቹ ዳይፐር ተሸክመን መዞርን ነግራችሁ የማቀውን የማሳውቅበት መንገድ ስላገኘሁኝ ላልሰሙ አሰሙልኝ። የኔን ድምፅ አሰሙልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደዚህ ነገሮች፣ ችግሮች አሉ፣ መፈታት ይችላሉ። እራሳችሁን ማዳመጥ አለባችሁ። ላይክ፣ ሼር፣ ሰብስክራይብ እንደረሳ። በዚህ አጋጣሚ የዛሬ ፕሮግራም ይሄን ይመስለበት። የሚቀጥለው ፕሮግራም እስክንገናኝ ድረስ ሰላም ሁኑልኝ።